ስሜ ናታን የሚሳያስ ይባላል። አሁን የምንገኘው የልጆች የልብ ወግ ነው። ዛሬ ጄላቸው የመጣሁት ደግሞ እናቴ ነው። እስቲ እናቴ ስምሽን አስተወቂ። ስሜ እናታዬ ይባላል። የናታኔም እናት ነኝ። እናቱዬ እንዴት ነህ? ትምህርት እንዴት ነው? ሁሌ እያረፈትክ ነው ምትመጣው ከትምህርት ቤት? ጓደኞቼ ናቸው የሚያስረፍዱኝ። ትምህርት ቤት አዲስ ጓደኛ ይዛል? አዲስ አይደሉም፣ የድሮ አንደኛ ክፍል የተማር ናቸው። በጣም ከትምህርት ቤት ምትወደው ጓደኛ ማን ነው? ናቲም ይባላል ጓደኛ አብሮክ ነው የሚቀመጠው? ጎበዝ ተማሪ? ጎበዝ ተማሪ። የምትወደው ምግብ ምንድን ነው? በርገር። ሌላ ትምህርት ቤት ከሚቋጠርልክ ነገር? ሩዝ። በጣም የምጠላው ዱብ ወጥ። ሌላስ ትምህርት ቤት አልቋጠርም እያልክ የምታስቸግረኝ ምንድን ነው? ፓስታ እና መኮሮኒ ነው። ከትምህርት ቤት የምትወደው አስተማሪ ማን ነው? አማርኛ አስተማሪ። ስሙን ማነው? ሚስተር ጆ። ክፍል ውስጥ በጣም አስቸጋሪ ልጅ ነህ? እረ፣ አይደለሁም። ደግሞ ትምህርት ቤት ጓደኛ አለኝ ብለህ፣ ስሟ ማነው? ስንተኛ ክፍል ነው አይደለም። እኔ ከጓደኞች ጋር ነው እኔ ምልክ ከዩል ጋር ለምድ ነው ምትጣሉ? ሲሰድበኝ እሰድበዋለሁ። ቀድመህ የምትሰደበው ግን አንተ ነህ፣ እሱ የምትማታውም አንተ ነው። እሱ ሲሰድበኝ ነው እኔ የምመታው። ከመማታት ይልቅ ለምን አትመክረውም? መከራ ይሰማማ ይሰማል። እንኳን እኔን አጋየነ የማይሰማ ልጅ አይደለን። ስለዚህ አንተ ደግሞ ወንድሙ ስለሆንክ ቀስ ብለት እንደዚህ ቢሆን እንደዚህ ብለህ ትመክሯለህ ማለት ነው። ከጓደኞች ጋር በጣም ጨዋታ ምንድን ነው? ኳስ በጣም የምትጮተው ከማን ጋ ነው? ብዙ ጊዜ አምስት ጓደኛዎች አሉኝ። ከሰፈርስ ሁሉም ጓደኛዎች ጋ ይመጣሉ፣ ይጠሩኛል፣ እጫወታለሁ። የሆነ ነገር ስትፈልግ ማን ብለህ ምኖቼ ናቸው ነው የምትለው? ጀሞቼ ነው ላቸው እ አንቺ የምትጠይው ምግብ ምንድን ነው? ምን ከአባቴ ጋር በስንት አመትች ነው የተዋወቃችሁ? በአስራ ሁለት አመት እኔም በስንት አመትች ነው ያለች? ወደ አስራ አምስት ረብሽ ነበረ። እንዲ ሆዲሽ ውስጦኝ ስጦ ስጦጣ ጫዋልዝ ነበርክ

ደግሞ አፋፋሪ ነበር። ተሸንፊ አልተሸነፍኩም ላለው እንጂ አፋፋሪነት አይደለ እኮ አፋፋሪነት አይደለም። እንደሱ ነገር እንደዚ እያዝልክሽ እኔ ለአንተ ምን አይነትና ምን ያህል ለምትወጣኝ ፍቅር አንቺ ለእኔ በጣም ብዙ ነገር አድርገሽልኛል። በጣም ምን ያህል ለምትወጣኝ ከመሬት ሰማይ የሚደርስ ፍቅርወእኔ ስትወልጂ ምንድን ነበር የተሰማሽ? በጣም ብዙ ነገር አይቻሉ በልጅነት ማለት ነው። በጣም ብዙ ነገር አንተ ሰው ልጅ ደስተኛ ነበርኩ ግን ያው ብዙም ሰው በዙሪያዬ ባይኖር ኑሮ በቃ አንተን በማግኘቴ እኔ እድለኛለሁ። በጣም ደስተኛ ነኝ። አሁንም አንተን የመሰላል ስላለኝ እግዚአብሔር አመሰክራል። በጣም ነው ሞልጥክ ሺ በህይወትሽ የክፋሽ ቀኑ መች ነው? ትዝ ይላል ገና እንደ ነገ ሊሆን እንደ ዛሬ ሳንቲሙ ጠ ሐኪም ቤት የገባበት ቀን እሱ ጊዜ በጣም ከባድ በጣም አንተ ውስጡ ነህ ሳንቲሙ እስከሚወጣልህ ሰርዳሪውን እስከምትሰራ እስከሚያቅ በጣም ከባድ ጊዜ ነበር ግን እንደዛ ላታደቅ አልገብታትልኝ የዛለት ራሱ እኮ ነው። ከሱ ደብቃለሁ ብዬ እኮ ነው። ልጆች ስትጫወቱ ተጠንቅቃችሁ ተጫወቱ። በህይወት የተደሰችበት ወይ የተከፋሽበት ቀን መች ነው? የተደሰትኩበት ቀን አንተ ትምህርት ቤት ስትገባ፣ አንተ ስትራመድ ሳይ፣ መብላት ስትጀምር እና ደግሞ በጣም የተደሰትኩበት ቀን ኬጅ

ማንቺ የትኛው ማንቸስተር ዩናይትድ? ለምንድን ሰፈር ብዙ ተላል አውቃለሁ፣ ያለ አንተ እንደማይጫወቱ ትምህርት ቤት ግን ቤትም ያለ እኔ አይጫወቱም። አጥቂ ስለሆንኩኝ አይጫወቱ። በዛ አጥቂነት? አዎ። ስትጫወት አንድ ዝም እንጂ ስትጫወት በጣም ከማንችስተር ተጫዋች ቡሩ አማድ፣ ለምን ትወዳለህ? ነው በቃ ደስ ይለኛል በጨዋታው ላይ። አማድንስ? አማዴማ አሁን ጎል መሳት ጀምራለች እንጂ እኔ ወዳዋለሁ። በፊት ትወዱ ነው? አሁን ደግሞ ሁለት ነው የምወዳቸው። አንደኛው ማቲያስን ነው። ሁለተኛ እሺ፣ አንቺ ወደፊት ሁንልኝ የምትይው ነገር ምንድን? አንተ ደስ ያለህ ግን እግር ኳስ ተጫዋች ብትሆን ደስ ይለኛል ከንግድ ባንክ የሚበልጥ ህንፃ ማሰራል ሰራልኛለ። ስለዚህ አንተ ደግሞ ይህን ለማድረግ ጠንከረ መማር አለብ። ምን ያህል ነው ምትወድ? በጣም ወድ። ቲክቶክ በስንት አመት ነው የጀመርሽው? ላለ አሁን የጀመርኩት አባዬ፣ አንድ አመት። በጣም ጎበዝ ዳንሰኛ ነው ምደንሰው። ግን በግድ ነው አደንዘለኝም። ቲክቶክ ላይ ሚያስቀሽ ባህሪ ምንድን? ስደንስ ስደንስ ታስቀኛለህ። እኔ ታስቅኛለሽ እኮ። ግን ደግሞ አስቸጋሪ ነህ። ልክ በዛ ልክ አንዴ ደግሞ ታናድኛለሽ። ለምን አናድሃለሁ? እንትን ቲክቶክ ላይ ታበላሸዋለሽ። እንስራ ብለሽ የጠየቅሽኝ ነገር ታበላሸዋለሽ። እሺ፣ አስተካክላለሁ። ብዙ ጊዜ ኮመንት ይሰጠናል። ኮመንቱ ላይ አንዳንዴ ምን አንብበት አንበበቃቃል። አንዳንዴ እሳት፣ አንዳንዴ ልብ ቅርጽ፣ አንዳንዴ መነጽር። ጎበዝ ነው። በዚሁ ይቀጥል። ትምህርቱን የሚማር እንትን ደግሞ ትምህርት ላይ ጎበዝ ተማሪ ነው።

ወደክ ዳገት ላይ ነው ደግሞ እዛው ሸር ያልኩት ሳቅ ቀላል ቀላልሳኩ እና ኳስ ላይ እኮ አይለቀስም እኮ ኳስ፣ ኳስ ነው። እኔም ነው ከኔም እገባባቸዋለሁ እኮ ስገባባቸው ተናደው እኮ ነው የገቡብኝ። በፊት ሌላ ትምህርት ቤት ነበር የምትማሩ? ዘንድሮ ቀይራለሁ። ከዛ ትምህርት ቤት ለምንድን ነው ያስቀየረው? ምግብ ስለማልጨርስና ጨርስና አይቆጣጠሩም? ምንም አይሄድም። ደግሞ ወደ ውጭ ስንወጣ የኔ ቢጦች እንደዚህ ተሰብስበው ይጠብቃሉ። ከዛ አንተ ትሰጣለህ። ካውጣታ ግማሽ ነው እና ምግባት በለ። አሁን ግን እየበላክ። አሁን እየጨረስኩ ነው። ከኳስ ውጭ ሌላ የሚያዝናናት ነገር ምንድን ነው? ስንዝናና ከጓደኞች ጋር። እኔ የሚያዝናናኝ ነገር ካንተ ጋር ስጫወት ስታስቀኝ፣ ስደንስልኝ፣ ስስቂ። እሺ እኔ አሁን ቤት ውስጥ ካለው ሁሌ ከቤት አትወጣ፣ ለምንድን ነው? ከአንቺ ጋርም ስለምጫወት ከቤት በመውጣት የደበረኛል። እኔ ስላለ እኔ ከወጣ አንቺ የደበረሻ፣ ስለዚያ እንደሱ እያልኩኝ አልወጣም። እሺ፣ ግን አንዳንዴ አሁን እኔ ደንስልኝ ስልክ ለምንድን ነው እንደማደንስልኝ ለምንድን ነው የምታስቸግረኝ? አፍራለሁ እኔን እናትህ

ዳንስ እጄላቸው መጥቻለ በዛውም ፎሎ አርጉ እንትላቸዋለሁ። ማለት ፎሎ አርጉል። የቲክቶክ ስምህ ነገራቸው። ቲክቶክ ስሜ ሃል ልጄ ናታ። እኔም ጋር የነበረን የልጆች የልቦ ፕሮግራም ላይ ለነበረን ቆይታ እናመሰግናለን።